በስመ አብ ወወልድ ወመንፈስ ቅዱስ አዱ አምላክ አሜን። እንኳን ለጻድቁ አቡነ ገብረ መንፈስ ቅዱስ እና ቅዱስ ኪራኮስ አረጋዊ ዓመታዊ በዓል በሰላም አደረሳችሁ። አቡነ ገብረ ሕይወት ጻድቁ የተወለዱት ግብፅ አካባቢ ሲሆን አባታቸው ስምዖን፣ እናታቸው አቅሌሲያ ይባላሉ። አባታችን ገብረ ሕይወት የጻድቃን አለቃ የቅዱሳን የበላይ ተጋድሏቸውና ድንቅ ታምራቸውን እንደ ሰማይ ከዋክብት የበዛ ቅዱስ ሰው ናቸው። የጻድቁን ክብር መናገር የሚችል ምን አንደበት ይኖራል? እንደ ምንስ ባለ ብራና ይጻፋል? ዜናቸውን ስለ መስማት የታደለ እንደምን አይነት ሰው ይሆን? አባታችን ገብረ መንፈስ ቅዱስ ለአምስት መቶ ስልሳ ሁለት አመታት በዚህች ዓለም ሲኖሩ እህል ያልቀመሱ ልብስ ያለበሱ ሐዋርያዊ ሆኖ ከግብፅ እስከ ኢትዮጵያ ብዙ ነፍሳትን ያዳኑ አባት ሀገራችንን አስተምረው አስራት እንድትሆናቸው ተቀብለው ምድረ ከብድ አካባቢ አርፈዋል። ጻድቁ ገብረ መንፈስ ቅዱስም ገብረ ህይወትም ይባላሉ። በአምስት መቶ ስልሳ ሁለት ዓመታት ህይወታቸው እንደ ሐዋርያት ከምድረ ግብጽ እስከ ኢትዮጵያ ወንጌልን ሰብከዋል። በዚህም በሚሊዮን የሚቆጠሩ ነፍሳትን የድህነት ምክንያት ሆነዋል። ጻድቁ እንደ ሰማዕታትም ከካሃዲ ሰዎች ብዙ መከራን ተቀብለዋል። እንደ ባህታውያንም ለብዙ መቶ ዓመታት ሰው ሳያዩ ቆይተዋል። ለየት የሚለው ግን የጽድቅ ህይወታቸው ነበር። ከእልፍ አእላፍ አጋንንት ጋር ተዋግተው ድል ማድረግ ችለዋል። የእኒህ ሰው ኮከብ ገብረ መንፈስ ቅዱስ ለኢትዮጵያ ልዩ ፍቅር አላቸው። ስለ ሀገሪቱና ስለ ህዝቧ ፍቅር ሲሉ ለመቶ ዓመታት በደብረ ዝቋላ መከራን ተቀብለዋል። ምሕረትን ሲለምኑ ሥጋቸው አልቆ በአጥንታቸው ቁመው ነበር እና ሀገራችን አስራት ሆና ተሰጠቻቸው። ስለዚህም ነው በሀገሪቱ ውስጥ ከሁለት ሺህ በላይ የጻድቁ አቡነ ገብረ መንፈስ ቅዱስ ገዳማትና አድባራት ዛሬም ድረስ ያሉት። በስምንተኛው መቶ ክፍለ ዘመን አካባቢ የተወለዱት አባታችን ያረፉት በ14 ኛው መቶ ክፍለ ዘመን አካባቢ ነው። ፍጥረታትን ሁሉ አዘው መጋቢት አምስት ቀን ሲያርፉ ግርማን መላእክት ገንዘው አካላቸውን ሰውረዋል። ስላሴን የተሸከመ አካላቸው በጎለጎታ ተቀብሯል የሚሉም አሉ። ሰላም ለመቃብሬ ከዘይት ከሰት ለባዓድ ከመቃብሩ ለሙሴ ወልደ የካብድ ዜና መቃብሬ ከሰ ገብረ መንፈስ ቅዱስ ጸማድ ቦዬ ዘይቤ በኢየሩሳሌም አጸድ ወቦ ዘይቤ ህልዎ በከብድ እንዲል የጻድቁ በዓል ጥቅምት አምስት ቀን የሚከበረው ብዙ ጊዜ መጋቢት አምስት ዐቢይ ጾም ውስጥ ስለሚውል ቅያሬ ሆኖ ነው። ቅዱስ ኪራኮስ ሐዋርያ፣ ቅዱስ ኪራኮስ አረጋዊ። ይህ ቅዱስ አባት ስም አጠራሩ የከበረ ሽምግልናውም ያማረ ነው። ብዙዎቻችን የምናውቀው በበዓለ መስቀል ስሙ ተደጋግሞ ሲጠራ ነው። ግን ይህ ቅዱስ ሰው ታላቅ፣ ለቅድስት እሌኒ መካነ መስቀሉን አሳያት ከሚል አረፍተ ነገር የዘለለ ታሪኩ ሲነገርለት ብዙ ጊዜ አንሰማምና፣ እስኪ በዕለተ እረፍቱ ስለ ቅዱሱ ጥቂት እንበል። ቅዱስ ኪራኮስ የተወለደው በሶስተኛው መቶ ክፍለ ዘመን ሲሆን እናቱም ቅድስት ጠሀና ትባላለች። በእጅጉ የተባረከች ሴት ናት። ምንም በነገዳቸው አይሁድ ቢሆኑም የዘመኑ የአይሁድ ክፋት አልገዛቸውም። የተባረከች እናቱ ታሪክ እያስጠናች ከማሳደጓ ባለፈ አስቀድማ ኦሬትን ነቢያቱን እንዲያውቅ አደረገችው። እስከ ትላንትም ሕገ ክርስቶስን እንዲረዳ አደረገችው። የታሪክና የመጽሐፍትንም ምሁር ቅዱስ ኪራኮስ ከእናቱ ጋር ሆኖ እግዚአብሔርን እያገለገለ ክርስቶስን እያመለከ ቆየ። በዚህ ጊዜ ግን እድሜው እየገፋ ነበረ። ሰለስቱ ምዕት ወይም 318 ሊቃውንት ጉባኤያቸውን ከፈጸሙ በኋላ ቅድስት እሌኒ መስቀሉን ፍለጋ ስትወጣ ትልቁ ፈተናዋ የተቀበረበትን ቦታ ማወቅ አለመቻሏ ነበር። እንዲያውም አማራጭ ስታጣ በአካባቢ የነበሩ አይሁድን ምስጢር እንዲያወጡ ቀጥታቸው ነበረ። በኋላ ግን ኪራኮስ ስለሚባል ደግ ሰው ታሪክ አዋቂ ሰው ሰምታ ተገናኙ። ቅዱስ ኪራኮስም አባቶቹ አይሁድ ናቸውና አካባቢውን ያውቅ ነበር። ችግሩ ቆሻሻው ተራራ በመሆኑ ከሦስቱ የትኛው እንደሆነ አለመታወቁ ነበር። ቅዱሱ ግን ለዚህ መፍትሔ የነበረውና ደመራ ደምረሽ በእሳት አቃጥለሽ እጣን ጨምሪበትና ይገለጥልሻል አላት። ቅድስት እሌኒም የተባለችው በትክክል ፈጽማ የመድህን ክርስቶስን ቅዱስ ዕፀ መስቀል አገኘች። ቅድስት እሌኒ ወደ ሀገራችን ከተመለሰች በኋላ ቅዱስ ኪራኮስ በኢየሩሳሌም አካባቢ ጳጳስ ሆኖ ተሾመ። አረጋዊው ቅዱስ የሚገርም እረኛ ነውና የባዘኑትን ሲፈልግ በቤቱ ያሉትንም ሲያጸና ብዙ ደከመ። በቅርቡ ያሉትን በአፍ የራቁትን ደግሞ በጦማር ወይም በመልእክት አስተማረ። በወቅቱ በአካባቢው ኤልያስ የሚሉት ከሃዲ ንጉሥ ነበርና ቅዱስ ኪራኮስ ላይ ተቆጣ። ወደ እርሷ አስጠርቶ በአደባባይ ቅዱስ ቃሉን ይጽፍበት የነበረው ቀኝ እጁን አስቆረጠ። ቅዱስ ኪራኮስ ግን እጁ መሬት ላይ ወድቃ ደሞ እየተንጠፈጠፈ ተናገረ። አንተ ልብ የሌለህ ንጉሥ እጄን ቆርጠህ ከክርስቶስ ፍቅር ልትለየኝ አትችልም አለው። በዚህ የተበሳጨ ንጉሥ እሳት አስነድዶ አልጋውን አግሎ ቅዱሱን ጠበሰው። ኪራኮስ ግን በእሳቱ ላይ ሳለ ወደ እስራኤል ፈጣሪ በዕብራይስጥኛ ይጸለየ። በማግስቱ እናቱን ቅድስት ታናን አምጥተው የነደደ እሳት ውስጥ ጣሏት። ለሶስት ሰዓት ያክል በእሳት ውስጥ ስትጸልይ ቆይታው በጦር ወግተው ገደሏት። ቅዱስ ኪራኮስንም ለአራዊ ሰጡት፣ አራዊ ሰገዱለት። በሌሎች አይነት ስቃዮችን ፈተኑት፣ ግን እምቢ አላቸው። በመጨረሻውም በዚች ቀን ገድለውት የክብር አክሊልን ተቀዳጅቷል። አምላከ ቅዱሳን በእነርሱ ላይ የበዛች ፍቅሩን ለእኛም ያድለን። ፍሬ ትሩፋት ፍሬ ክብርን እንድናፈራ ይርዳን። ክብራቸውንም አያጉደልብን። ጥቅምት አምስት ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ አቡነ ገብረ መንፈስ ቅዱስ፣ ቅዱስ ኪራኮስ አረጋዊ፣ ቅዱስ ተሃና ሰማዕት፣ ቅዱስ ያዕቆብ ወልደ ኤልፌዎስ፣ አባ ጳውሎስ ሰማዕት። ወርሃዊ በዓላት፦ ቅዱስ ጴጥሮስ ሊቀ ሐዋርያት፣ ቅዱስ ጳውሎስ ብርሃነ ዓለም፣ ቅዱስ ዮሐን ኢትዮጵያዊ፣ ቅዱስ አሞኔ ዘናሂሶ፣ ቅድስት አውጋንያ ነገር ግን ዓለም ለእኔ የተሰቀለበትን እኔም ለዓለም የተሰቀልሁበትን ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ። በክርስቶስ ኢየሱስ አዲስ ፍጥረት መሆን ይጠቅማል እንጂ መገረዝ ቢሆን ወይም አለመገረዝ አይጠቅምም። ገላትያ 6፥14። የጽሁፉ አዘጋጅ ዲያቆን ዮርዳኖስ አበበ ጽሁፉን ላዘጋጁልን ለመምህራችን ለዲያቆን ዮርዳኖስ አበበ ቃለ ሕይወትን ያሰማልን።